አንዳንድ ጊዜ ዝም ብላችሁ ውጭ ማታወጡት የሆነ የራሳችሁ ህመም አለ አደለም። ሁሉን ነገር እንደዚህ ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ። እነዛ ነገሮች ኢቭን ተረድቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነውና በባህሪው የሆነ የተሰጠ ሰው አለ አደለ? ሁላችሁ መልካም ሰው ስሙ ሲነሳ በሰዓቱ ይገኛል። ልማት ኖሬ ሳስብ ስለ እሷ

የይሳቅ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቤት ተገኝቻለሁ። የሆነ ሰው ሰርፕራይዝ ላድርገው ማለት ነው። በርግጥ ያው ስሙን ተናግሬያለሁ። ይሰውን ሰርፕራይዝ ላረገው ነው። እንግዲህ ዛሬ ለመጀመሪያ ጊዜ ብቻዬን አንድ ሰው ሰርፕራይዝ ላረግ ነው። እንዲሁም ቻናል ከፍት ነው ማለት ከፍቻለሁ ማለት ነው። እና በጣም ደስተኛ እንደሚሆን አልጠራጠርም። ስለዚህ ጉዳይ ምንም የነገርኩት ነገር የለም። ያው እንዳየሁት ከሆነ በጣም ብዙ ወዳጆችን አፍርቷል። በጣም ብዙ የሚወዱ ሰዎች አሉ እና ለምን እንደዚህ የሚወዱት ሰዎች ማ ከተገኙ ወይም ካሉ ለምን ቻናል ከፍቼለት ከነሱ ጋራ ኮኔክት አያረግም፣ እሱም የሚፈልጋቸውን ቪዲዮዎች እየሰራ ፖስት አያረግላቸውም ብዬ አስቤ ቻናል ለመክፈት ወስኛለሁ። እንዲሁም ከፍቼለት አለው ማለት ነው እና እንግዲህ በመጀመሪያ ደረጃ ወደዚህ ቻናል ስትገቡ ሰብስክራይብ እንዳይረሳ ግዴታ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን ሼር አድርጉ። እና ደግሞ በዚህ ቪዲዮ ቢያንስ ስንት ሰብስክራይብ ይገኝ፣ በትንሹ ቀለል አድርጎ እንዳይበዛባችሁ፣ ሰላሳ ሺህ ሰብስክራይብ እንዲያገኝ ይፈልጋለሁ። ብትችሉ ከዛ በላይ ሰብስክራይብ አድርጋችሁ እንደው ብታስደስቱት ደስ ይለኛል ፋሚሊዎቼ። እና እንግዲህ ዛሬ በጣም ቆንጆ ፕሮግራሞችን አዘጋጅቻለሁ ከዚህ ሰርፕራይዝ ባሻገር ማለት ነውና፣ የሰውን እዚህ ጠርቻለሁኝ የሆነ ትልቅ ሰርፕራይዝ አለን ያልኩትኝ፣ እንደዚህ አይነት ነገር በእርግጠኝነት ኤክስፔክት አያደርግም። ምክንያቱም እኔ እንጃ ፍላጎቱ ይኑሮ አይኑሮ አላውቅም፣ ዩቲዩብ መስራት ግን ደግሞ ዝም ብዬ እስቲ ልሞክር ብዬ ነው የድልኝ ማለት ነውና፣ ደስተኛ እንደሚሆን ተስፋ አደርጋለሁ። ምክንያቱም ያው አላ አይደለ አንዳንድ ጊዜ ሰዎች የሆነ እነሱ ያልጠበቁትን ነገር ሰርፕራይዝ ስታደርጓቸው ደስተኛ ይሆናሉ ብዬ አስባለሁኝ። እና እሱም ደስተኛ እንደሚሆን አልጠራጠርም። እና እዚህ ግቢ ቀጥረዋለሁኝ እንዲሁም ደግሞ ከዚህ ማለት ከሰርፕራይዙ በኋላ ደግሞ ሌላ ተጨማሪ ጥሩ ቆይታ የምናሳልፍበትን የሆነ ደስ የሚል ቦታ ሂደን ቆንጆ ምግብ የሚገኝበት ቆንጆ ቆንጆ ቦታዎች ምናምን ብቻ ኢንጆ እያደረግን የምናሳልፍበት የሆነ አንድ ቦታ አለ። እዛም አብረን የምንሄድ ይሆናል። እርግጠኛ እኔ በጣም ደስተኛ እንደሚሆን አልጠራጠርም። እንግዲህ ፋሚሊዎች፣ እናንተም እንዳየወት ከሆነ በጣም ጥሩ ጥሩ ኮሜንቶችን እየሰጣችሁት ነው፣ በጣም እንደወደዳችሁትም እየተናገራችሁ ነው። ስለዚህ ቻናል መከፈቱ ግድ ነው ማለት ነው እንደኔ ግን ደግሞ ቢቀበለኝ ማለት ደስ ይለኛል። ማለት አልፈልግም እንዲለኝ አልፈልግም መስራት አልፈልግም ምናምን ምናምን እንዲለኝ አልፈልግም። ምክንያቱም እኔ ቢሰራ ደስ ይለኛል ምናምን ምናምን ብዬ አስቤ እንዴ እኔ ሳታማክሪ ምናምን ምናምን እንዳይለኝ እና በእርግጥ ይሄ ነገር ትንሽ ነው ባይዘው የምሬ ነው እምላችሁ ትንሽ ነው። ምክንያቱም እሱ ለኔ ካደረገልኝ ነገር አንጻል በጣም ጥቂት ነው። የምሬ ነው እምላችሁ ቢኮዝ በጣም እኔ እንጃ ሰፖርት አድርጎኛል፣ በጣም በብዙ ነገር። አንዳንድ ጊዜ ዝም ብላችሁ ውጭ ማታወጡት ማታውጡት የራሳችሁ የየራሳችሁ መማል አይደለ ሁሉን ነገር እንደዚህ ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ። እነዛ ነገሮች ኢቭን ተረድቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነው። እና ለዛ እጅግ በጣም አሪጋ ያመሰግናለሁ። ሲቀጥል ደግሞ ይሄ ነገር ሲያንስበት ነው፣ የምሬ ነው የምላችሁ፣ በጣም በጣም ሲያንስበት ነው ቢኮዝ ከመልካምነቱ ከየዋህነቱ ከበጎ ስራዎቹ አንጻር በጣም ትንሽ ነገር ያደረኩለት ብዬ ስላሰብኩኝ ነውና፣ እናንተ በርግጥ ብዙ ያላያችሁት ሰው ማለት ብዙ ያላያችሁት ወይም ብዙ የማታውቁት ባህሪዎች አሉት እሱ ማለት ነውና፣ ለኔ ብቻ አይደለም። በቃ የሆነ ሰው ሲጎዳ ወይም ደግሞ መንገድ ላይ የሆነ ነገር ሲደረግ ምናምን ካየ እዛ ጋ መፍትሄ ማምጣት ከቻለ መፍትሄ ለመስጠት የሚጥር አይነት ሰው ስለሆነ ይሄ ነገር በጣም ያንስበታል ማለት ነው። እንግዲህ ፈጣሪ እንደዚህ አይነት ደጋግ ሰዎችን ያብዛልን። እንደዚህ አይነት ሰዎች አሁን በባትሪ ነው እንዲየፈለግን ነው የምናገኘው ጥቂት ናቸው። በጣም ትንሽ ከመሆናቸው አንጻር በባትሪ ነው ተፈልገው የሚገኙት፣ እና ከነዛ ጥቂት ሰዎች መካከል አንዱ ይሴ ነው። ስለዚህ ይሄን ነገር ማድረግ ለሱ ትንሽ ነው ማለት ነውና ያንስበታል እና በጣም ደስተኛ ይሆናል ብዬ ተስፋ አረጋለሁኝ። አንዳንድ ነገሮችን ብዙ ማለት አንዳንድ ነገሮችን ብቻ ሳይሆን በጣም ብዙ ነገሮችን ማድረግ የሚችል ሰው ነው። የሆነ በባህሪው የሆነ እየተሰጠ ሰው አለ አይደለ ላችሁ? መልካም ሰው ስሙ ሲነሳ በሰዓቱ ይገኛል። ሀይ እርር እንዲት ነው ግልማች ምን ያደርግልን? እንዴት ነው? እንዴት ነው? ምንድን ነው ያው፣ ከሀሳቡ እና ምንድን ነው ይባለው ጠፋብኝ። በቃ ከሀሳቡ የተነሳ ነው ያማረብኝ። ይገባኛል። ማለቴ ሁሌ ባገኘሽኝ ቁጥር ቆንጆ ሆነህ እና ጥሩ ለብሰህ ና ስትይ፣ ተጨነቅኩኝ። ኧረ ትጨነቅ እና ደስ ያለህን ለብሰህ ና። አንተ ያው ሁሉም ዛሬ እንደዚህ አሯሩጠሽኝ የጠራሽኝ ለምንድን ነው ማለት? በደንብ እኔ ጓጓሁት። በደንብ ጥሩ ለብሰህ መምጣት አለብህ። በቃ ቤት አትመለስም። በዚህ የሆነበት ወሽዳል። ምንድን ነው የሆነበት? እንሂድና በደንብ ፋፈሽ። ከዛስ ምንድን ነው የሚባለው? ፋሽ ብርቅ፣ ዝንጥ፣ ምናምን ምናምን እንላለን። ምንም አይደለም። ብቻ እስቲ ለመጀመሪያ ጊዜ ሰላም፣ እንዴት ናችሁ ፋሚሊዎች ብለህ አውራ። እንዴት ናችሁ ምናምን በላቸው። በደንብ ለነሱ እኔ እኮ አልችልበትም እንደዚህ እናንተ እንደምትሉት ከዛሬ በኋላ ግዴታ ስለሆነ ጀምር። አሀ መግቢያሽን ሁሌ ከዚህ በኋላ ያንቺን እኔ መግቢያ ልጀምረው ነው። እሺ እስቲ ቆይ ጀምረውና በኋላ እና በስራለን። ሰላም ጤና ይስጥልኝ። ውድ የሩታ ቤተሰቦች እንዴት ናችሁ? ደህና ናችሁ? ስላገኘዋችሁ ደስ ብሎኛል። የመጀመሪያ ቀኔ ነው እንዲህ ብቻዬን ከ ማይክ ጋር ማውራት ያው አይናፋር ነኝ ታውቃላችሁ። ስለኔ ማውራት አልችልም፣ እየለመድኩኝ ነው። ለማንኛውም እንዴት ናችሁ? ደህና ናችሁ? ልኝ ወይ ውዱ እና የምትወዷት የሩታ ቤተሰቦች። በነገራችን ላይ አላየሁኝም፣ እንደዚህ አይነት ቤተሰብ አላየሁኝም። የእውነት ግራ ገብቶኛል፣ ማለት ምን አይነት ነገር ነው። እኔ ጋር ራሱ እየገቡ ኢንስታግራሚም ላይ የራሴ ቲክታክ ላይ ምናምን እየገቡ የሚጽፉት ኮመንት እኔ አንዳንዴ እሷናት እንዳልል ብዛቱ ከሺ በላይ ነው እና ይሄን ያህል ወዳጆች እንዳሏት አላቅም እና የእውነት የእውነት ምድር ላይ በሰው መወደድን የመሰለ ነገር የለም የእውነት ነው የምላችሁ እና ግራ ገብቶኛል ምን አርጋ ነው እኔ እንደው በዚህ ደረጃ ምን አርጋ ነው እራሱ አላልኩኝም ተረዳሽኝ አሳቤን የሆነ የሆነ ነገርሽን አይቼ ደስ ብለሽኛል ምናምን ግን በዚህ ደረጃ ይሄን ያህል አንቺ ታግለው ምናምን ይሄ ግድግዳ ሆኖ በቃ ይግድግዳ የለም ምንም አይነት መከታ የሆኑ ወዳጆች ነው ያሉሽ በዚሁ አጋጣሚ በአንቺ ስም እነሱን ላመሰግን እፈልጋለሁ። የእውነት ትክክለኛ ወዳጅ እንደናንተ አይነት ነው። የሩታ ፋሚሊዎች ግን ጀግናዎች ናቸው የእውነት። ለምን አዎ ለምንድን ነው መሰለሽ የሰው ልጅ በዚህ ሰዓት አሁን ባለንበት ሰዓት ማለት ነው፣ አብዛኞቻችን ለመጠላላት ቅርብን። ለመጠላላት፣ ለመጥላት፣ ለመጥፎ ነገር፣ ለክፉነት ምናምን ቅርብን። ወዲያው ሰው ጥሩ ነገር ሲሰራ ጥሩ ላይ ሲሆን ምናምን ለመውደድ በጣም ይቸገራል የኛ ማህበረሰብ ብዙ ጊዜ እና በዚህ ሰዓት ይሄንን ማየቴ ገርሞኛል። ማለት በዚህ ደረጃ ይሄ ሁሉም ሩታዬ ሩታዬ ከአንቺ አጠገብ የቆመውን ሁላ ማለት ወዳጅ ደግሞ ሲባል ብዙ ጊዜ ምን አለ መሰለሽ፣ እራስሽን ብቻ መውደድ ሳይሆን አንቺ አጠገብ ያለውን መውደድ ራሱ ትልቅ ነገር ነው። ከዚህ በላይ ቤተሰብ ታገኛለሽ ብዬ አልገምትም። ለማንኛውም እንኳን ደሳለሽ። እነዚህ ስለ ስለ ቤት ቤት ስላሉት ቤተሰቦችሽም እንኳን ደስ አለሽ። እዚህ ስለ ዩቲዩብ ፋሚሊዎችሽም እንኳን ደስ አለሽ። በጣም ደስ የሚል ነገር ነው የሆነት በእሷስም ወዳችኋለሁ እኔም ወደድ እኔም ወደድኳችሁ እናንተም ወዳችሁኛል፣ አመሰግናለሁ። በዛ ላይ ደግሞ ማለት ነው ሰርፕራይዝ አላቸው አላችሁ ማለት የደበቅናቸው ምናምን የደበቅናቸው ሰርፕራይዝ አላችሁ አለ እንዴ፣ እንዳላውጣው ነው እንደነዚህ ነገር ነው ሰርፕራይዝ አላችሁ ያው ነገ ከነገ ወዲያ ጊዜ እድሜ ይስጠንና በሰላም ያቆየንና ያው ምን ነግራችሁ ይሆናል ብለን እንገምታለን። አንድ ላይ እስቲ እንወዳችኋለን፣ እንወዳችኋለን። ባይ ዘ ዌይ ማለት ነው ጎበዝ ነኝ። እንዴት ነው? ኧረ እንዴት ጎበዝ። ምን አለ መሰለክ፣ ዛሬ የምንገኘው እኔ ቻናል ላይ ሳይሆን አንተ ቻናል ላይ ነው። ሰርፕራይዝ ቻናል ከፍቼ ላለው አት ቀልጂ? አል ቀልጂ ነው። የምሬን ነው። አውቀሽ ነው? በቃ ሁሉም ነገር ተጨርሶ ይሄ ቪዲዮ ላይ አንተ ቻናል ላይ ፖስት የሚደረገው ዋው፣ ዋው በጣም ይቅርታ፣ ቅድም የሩታ ፋሚሊዎች እንዴት ናቸው ነው ያልኩት። የእኔ የኔ ፋሚሊዎች ነበር። ይስተጋገር ጤና ይስጥልኝ ውዱ የኢሳቅ ያቆብ ቤተሰቦች ምናምን ብዬ ልጀምር ነው። ዋው፣ በጣም ነው ደስ የሚለው። አመሰግናለሁ እና ሁሉ እንዴት ነው ደስ ይለው። እንዴት ደስ ይላል። ቢ ኤክስፔክት አላረኩ፣ ምክንያቱም ስላልነገርኩክ። ወይ እኔ ምን ፈርቼ ነበረ፣ ግን በቃ ደስ ስላለ ደስ ብሎኛል። አዎ፣ ምን መሰለሽ የፈራሁበት ምክንያት አይና አፋር ነኝ ይላል። በነገራችን ላይ ግን ቆይ ቆይ ሚስጥር ልንገራችሁ፣ ቲክቶክ ላይ ሲሆን እኮ አይና አፋር አይደለም። እዚህ ጋር ሲመጣ ነው አይና አፋር የሚሆነው። ዩቲዩብ ላይ አዲስ ነኝ። እናንተ ካበረታታችሁኝ እንትን እና ትንሽ ፑሽ ካረጋችሁኝ እንደ ቲክቶኩ ትንሽ ፈጠጥ ብዬ ልመጣ ይችላል ግን ዩቲብ ላይ ስለሆነ ያው እንግዲህ አዲስ እንግዳ ቤት ስትሆኑ ትንሽ አንገት ነው፣ ለዛ ነው። እና ደግሞ ምንድነው ዩቲብ አጠቃቀም ብዙም ጎበዝ አይደለሁኝም ምናምን። ከጎኔ ከሆነች መቼም እሷ ከጎኔ የሆነች ማለት ያው እናንተም ከጎኔ አላችሁ ማለት ስለሆነ ማለት ነው። ሶ ኮላብሬሽን ስለሆነ ችግር የለም። አመሰግናለሁ። በጭራሽ ጥርጥር አይግባ። በነገራችን ላይ በጣም በውስጥ መስመር ማለት ነው የአንቺ ቤተሰቦች ዩቲብ ክፈት እያሉ ጭቅጭቅ እያረጉኝ ነበር፣ ግን ጫና አንቺ ላይ እንዳይደርስ ነበር ወደ አንቺ አላስተላለፍኩትም። ራሷ አስባ መምጣቷ በጣም የእውነት ትልቅነቷ ነው፣ ያው የውስጧ ጥሩነት ነው እንጂ በጣም አሳይሻለሁ በኋላ ስንቀመጥ ብዙ የአንቺ ወዳጆች አንተም ዩቲዩብ ክፈትና ሰፖርት እናርገ በጣም እያሉ ነበረ። ግን ፍቃድ ከበላይ ከሚገርበኝ ነገር ማለት ነው ፋሚሊዎችን ብዙ ጊዜ በቃ ማለት የማስተውለው ነገር ሰውን ሰፖርት ማድረግ ማበረታታት እንዲያድግ ምናም የሚፈልጉት ነገር በጣም ይገርመኛል። እና ይሄ በጣም ከፈጣሪ ዘንድ የሚሰጥ ስጦታ ነው። እና በጣም ነው የምኮራባችሁ፣ በጣም ነው የምታስደስቱት ሰውን። አላቪ ሶ ማች ማይ ፋሚሊ፣ የሰው ደስታ እንደራሳችሁ ደስታ እያያችሁ ያላችሁ የሩታ ፋሚሊዎች፣ የእውነት በጣም ነው የምናመሰግነው። ሌላም ሌላም ነገር የጠየቃችሁኝ ያሉ እነሱ እነሱ ደግሞ ቀስ እያልኩኝ ያስተካክላለሁ

ዋው እና ምና አላልኩኝም። በጣም ማናገር ልጅ አይደለም። ሰርፕራይዝ ነው ያለ አይደለ? የሆነ ነገር መፈጠር ነበረበት። አናዳለ ይቅርታ አለ። እሱ ግን ድጋሚ እንትን ስትል እስቲ ይሞክራለሁ በደምብ ለመዘጋጅበት ነው። እንደ ሰርፕራይዝ የምትሆነው ምን ልበል፣ አሁን እንኳን ቀለል ያለ ነው። ከዚህ የሚበልጥ አይደለም። ምን አለ መሰለክ አሁን ያለነው ወዳጅነት ነው። ከወዳጅነት ፊት ደግሞ ሸራተን አለ። ሸራተን ሄደን ሸራተንን ረን አሁን ልጥንላ የሰው ልጅ የትም ከሰራ የማይደርስበት ነገር የለም ዋናው ኢንሻላህ ማለት ነው እያ ነው ዋናው ፈጣሪ አቃል ብለን ለሆና ግን ለዛሬ ልገዛልህ ሳይሆን እንገባለን እንበላለን እንጠጣለን እዝናናለን እዝናናለሁ እንዝናናለን እንጂ እናደርጋለን እንሂድ